እንሻ አላህ ባለፈው የአደርሱል አወል የቃዒደቱ ኑራኒያ የመጀመሪያው ትምህርት አቀራር ሁኔታን በአላህ ፈቃድ ተመልክተን ነበረ። በዚህ ትምህርታችን ላይ እንግዲህ አራቱን አቀራሮች ሁኔታ በምን መልኩ እንደሚቀሩ እንደዚሁም ደግሞ የሁላቸውም ስማቸውና ከነ ሁኔታቸው ለማየት ሞክረናል ባጭሩ ማለት ነው።

እነዚህ እርስ በርስ የተያያዙ ማለት በነጠላ መልኩ ያልመጡ ማለት ነው። የመጀመሪያዎቹ እንግዲህ በነጠላ ነበር የመጡት በሙፍራዳ መልኩ ማለት ነው፣ አንዱ ከአንዱ ሳይያያዝ። ነገር ግን አሁን ሁለተኛው እርከን ወይ ሁለተኛው ትምህርታችን ደግሞ አንዱ ፊደል ከሌላው ፊደል ጋር በመያያዝ የሚያስተምረን ማለት ነው። እንግዲህ እርከኑን ቀስ እያለ እየጠበቀ ነው የሚሄደው። መጀመሪያ በብቻ በነጠላ መልኩ ያመጣሉ፣ ከዚያም ሲቀጥል ደግሞ አንዱን ከአንዱ ጋር እያያዙ ማለት ነው። እንደዚህ እያደረገ ስለሆነ መጀመሪያ ጀማሪ የሆኑ ሰዎች የሚለምዱት ማለት ነው። ስለዚህ እነዚህን አንዱን ከአንዱ ፊደል ጋር በተያያዘ መልኩ የሚያመጣበት ነው። እንግዲህ የሁለተኛው ትምህርታችን ይ እዚህ ላይ እንግዲህ ስንቀራ ከዚህ ከመጀመሪያው የአሊፍ አቀራር ብቻ ላይ ነው። በመፍረዳ መልኩ ላይ ብቻ ነው አንድ አራት አይነት ቅራ ያለው

የውመ የኩኑ አናሱ ከልፈራሽል መብሱስ፣ መብሱስ አሁን እዚህ ጋ መብሱስ ብለህ መቅራት አንችልም ማለት ነው። ልብ በለው መብሱስ፣ መብሱስ ሀከዛ በሳ ነው መቅራት ያለብን ማለት ነው። መብሱስ በሲን አይቀራም ልዩነታቸውን ማወቅ አለብን እዚህ ነው። ሲንን ደግሞ በሳ መቅራት አንችልም ሲንን

ኑን ባኑን ባኑን ኑን ታያኑን ፋፋኑን ፋፋኑን ሁለቱንም ፋዎች በአንድ ላይ ማለት ነው። ፋፋኑን አሁን እንግዲህ ይሄ ቁርአን ላይ ስለሚመጣ ነው፣ በዚህ መልኩ እየተጻፈ ስለሚመጣ ከመጀመሪያው እንግዲህ ኤክሰርሳይዝ ሊያስደርገን ነው እንግዲህ የሚፈልገው፣ መጀመሪያ ሊያስተምረን ማለት ነው። አኳኑ አመጣጡ ፊደላቶች በዚህ መልኩ ይመጣሉ፣ እና በደንብ ወቃቸው ነው። ግርጽ ነው። በደንብ ወቃቸው አመጣጥ ላይ እንግዲህ፣ እዚህ ላይ የሚጠቅመን አንድ ዘዴ አለ። እሱም ምንድን ነው? የፊደላቶችን ስንት ነጥብ እንዳላቸው ማወቅ፣ ነጥቦች ከፊደላት ከግርጌ በኩል ነው ወይስ ከላይ በኩል ነው የሚጻፉት ማወቅ፣ በዚሁም ደግሞ ነጥብ የሌላቸው የሆኑ ፊደላቶችን ማወቅ ይሄ በጣም ይጠቅመናል። እዚህ ላይ ማለት ነው ግልጽ ነው። በዚህ መልኩ ማወቅ በጣም ይጠቅማል እዚህ ላይ ስናነበው ማለት ነው። በብዛት ደግሞ የሚያስተምረን በዚህ ትምህርት ላይ ይህኑ ነው። የፊደላቶች እንግዲህ ስንት በፊደለ በነጥባቸው አይተን ነው እንግዲህ እዚህ ጋር የምንቀረው ማለት ነው ፋ ፋኑን ጂም

ያችኛው ታ ልዩነታቸው ያችኛዋ ታ በማንኛውም ሰዓት የታን ህክም ይዛ ነው። ስኩን ብትም፣ በመትሆነም ሰዓት፣ በመትቀጠልም ሰዓት፣ አከዛ ወቅፍ ላይም ቢሆን ማከዛ የታን አካሚዛ ነው የምትቀጠላው። እቺ ታል መርቡጣ ግን ከሁለት ፊደል ነው እንግዲህ የተገነባቸው። አንደኛ ዜሮ ወይም ክብ የምትመስለው አሃ ናት። ከላይ በኩል ሁለት ነጥብ ያላት ደግሞ ታ ናት። ለምንድን ነው እንደዚህ የተጻፈው ከተባለ፣ ለሁለት አገልግሎት ነው የምትውለው። ወቅፍ ላይ ስናቆም በሀ ነው የምትቀራው፣ ወስል ላይ ደግሞ ሲሆን በታ ነው የምትቀራው። ሀዋንን ጥልና ማለት ነው። ለዚህ ለሁለቱ አገልግሎቶች ነው የምትውለው እችታ ማለት ነው። እንግዲህ ማወቅ ይኖርብናል። እዚህ ጋር ስንቀራ ታ ብለን ነው የምንቀራው። ባታ ያሀ ታሀ ልብ በዶ ይሄን ቦታ ታሯ እንዳትሉ።

ያፋ ሚም ሚም ሓሚም ላሚም ታሚም ታሚምታ። ጠይብ በዚህ መልኩ እንግዲህ አጠር ባለ መልኩ በዚህ መልኩ ትቀሩታላችሁ፣ በዚህ መልኩ ይቀራል። እንግዲህ እዚህ ላይ ፊደላቶችን በተለይ የመለየት ሁኔታ ላይ በጣም ትኩረት መስጠት አለብን። ዛል እና ዛይ ከዚህ በፊትም እንዳልኩት መካሪጆች የሁሉም የፊደል የፊደል የራሳቸው የሆነ መካሪጅ አላቸው። የራሳቸው የሆነ ሲፋ አላቸው። ከፊደላት መካከል የአንዱ የአንዱ ሲፋ ተመሳሳይ ይሆናል፣ ተቃራኒም ይሆናል። አሁን እዚህ ጋር እኛ ስንቀራ ሁሉንም ፊደላቶች ሐቅ ሐቃቸውን መስጠት ይጠበቅብናል ማለት ነው የሷድን ለሷድ ለራሱ

ኮዘል ል ሲል ኮዘል የራሳቸውን ሲፋ መሰጠት አለበት። እዚህም ቢሆን ዛል መባል የለበትም፣ ዛል ነው። ባረክ ላሁ ፊኩም። የመኻሪጅ ችግር ያለበት ሰው ማስተካከል የሚጠበቅበት ከዚህ ከታች ማለት ነው። ካልሆነ ወደ ላይ በሚሄድ ሰዓት አስቸጋሪ ነው። ምክንያቱም የውከታች ያልተስተካከለ የሆነ ነገር ወደ ላይ በሚሄድ ሰዓት በጣም አስቸጋሪ ስለሆነ ስለዚህ ከዚሁ እያስተካከልን መሄድና ያለብን የዛል ችግር ያለበት ከዚሁ የዛልን ማስተካከል አለበት። እንደዚህም ደግሞ የሀ ችግር ያለበትም አለ። በተለይ ደግሞ ሕሩፍ አልሐልቀያ የሚባሉት በጎሮሮ የሚወጡ የሆኑ ፊደላቶች እነሱ ላይ የበርካታ ማህበረሰብ የሐርፍ አወጣጥ ላይ በጣም ችግር አለ፣ በዋቅዕ ደረጃ ማለት ነው። ስለዚህ እሱም መስተካከል አለበት። ሐምዛና አይንን መለየት ሐምዛና አይንን መለየት እያከ ነዕ ቡዱትን እያከ ነዕ ቡዱ ይላል እ ትክክል አይደለም ማለት እያከነዕ፣ ቡዱ ዓይኑ በትክክል መውጣት አለበት። እያከ ነዕ ቡዱ መባል የለበትም። የመጣው በቁርአን አይን ስለሆነ ግዴታ አይን መውጣት አለበት ነው። ይሄ ደግሞ በምን መልኩ መለማመድ እንደምንችል ከዚህ በፊትም ጠቀስ ስለማድረግ ሞክር ያለው፣ እሱም ለመለማመድ የሚያመችን የሆነ አንድ ሲስተም አለ። እሱ ምንድነው ለማውጣት የሚከብዱን የሆኑ ፊደላቶች ለምሳሌ ሓ ሊሆን ይችላል፣ ወይም ዓይን ሊሆን ይችላል። እነዚህ በሚከብዱን ሰዓት ምናደርጋለን? እናደርጋለን የከበደንን ፊደል ስኩን በማድረግ ከሱ በፊት ሀምዛ ፈትሓን በማስገባት ማለት ነው። ለምሳሌ ሓ ከሆነ የሚከብደን አሕ አሕ አሕ እያለ መለማመድ ማለት ነው። በየትኛውም ሰዓት ስንቀምጥም ስንሄድም ስንቆምም ይህንም ማለት፣ ከዛም ይለመዳል ምክንያቱም ማንኛውም ሰው መቼም ሲወለድ ይህንን ሐርፎች ተምሮ አይደለም የተወለደው፣ እንደዚሁ እዚሁ ቀርቶ ተምሮ እንጂ ማለት ነው። ስለዚህ ይህን ከተለማመድ ይባላል፣ አሀ ከዛም አይን አይንም ቢሆንም እንደዚሁ ቧድን ው ትንሽ ከበድ የሚለው ቧድ ነው። እሱንም ቢሆን ው መካረጁን በደንብ በመማር በማገናዘብ ማውጣት ይኖርብናል ማለት ነው። የዛይንም አሀ ከዛ ዛይና ዛልን መለየት አለብን። ዛል

ኢዛ ዙልዚለት ልአርዶ ዚልዛላ ካሉ የመጀመሪያውን ዛል ከዛዎች ጋር ከቀላቀል ትክክል አይሆንም። የፊደላቶችን ሐቅ ቢሆን በቁርአን ውስጥ ስንቀራ መጠበቅ ይኖርብናል ማለት ነው። እንግዲህ የተጅዊድ ማዕና ይሄ ስለሆነ ዐይንና እንደዚህም ሀምዛ መለየት አለብን። አሁንም ሓ እና ሃን በተለይ፣ ይህም በጣም በርካታ ሰው የሚያስቸግረው የሆነ ነገር ሓ እና ሃ ሓ እና ሃ ል የተለያዩ ናቸው። ሁለቱም ሓልቅ የፊደላቶች ናቸው ቢሆኑም ሃ ከሃምዛ ጋር ከአቅሰል ሓልቅ ነው የሚወጡት በአንድ ላይ ከሃምዛ ጋር አንድ አይነት ናቸው። ሓ ግን ከዓይን ጋር የሚወሰጥል ሓልቅ ነው የሚወጣው ከጎሮሮ ግማሽ ወይም ደግሞ መሀላችን አካባቢ ማለት ማለት ነው የሚወጣው ይሄንኛው ደግሞ አቅሰል ላይ ነው። ስለዚህ ልዩነት አላቸው ሓ እና ሃ ማለት ነው።

አማርኛ ላይ የምናውቃትም ግን ቁርአን ውስጥ አንጠቀምም ብለናል። ቁርአን ውስጥ የምንጠቀመው በራሱ በቁርአኑ ያቀራር ሁኔታ እንጂ አማርኛ ላይ የምናቃቸውን ፊደላቶች አይደለም። ባረከላሁ ፊኩም። አማርኛ ላይ የምንናገረውን ደ ቁርአን ውስጥ ደ አንልም ብለናል። ለስለስ እናደርገዋለን። ቁርአን አማርኛ ላይ ያለው ደ ምን ይላል ብለናል። ጠበቅ ይላል፣ የመክረር ሁኔታ አለው። ስለዚህ ለስለስ አድርገን የምንቀራው አከዛ ዘይንንም ደግሞ አንጠ ገይን የምንለው በአረብኛ እንጂ ገይን ማለት የለብንም። ማለት በአማርኛ ውስጥ የምናውቀው ገን እንደዚህም በሌሎች ቋንቋዎች ሊሆን ይችላሉ። የምናውቀው እዚህ ውስጥ አንጠቀም። እንቁራ ብሶ ለምሳሌ ይር አልመግቡብ የሚለው ገይር አልመግዱቢ አህፊ ላይ አይባልም። እነዚህ ይር አልመግቡብ ይኑ ከመኻርጅ ሆነ መውጣት ያለበት ማለት ፊ አድነል ሐልቅ

መለያየትን ያለብን እንጂ ሁሉም ተመሳሳይ ስላልሆነ ለአወጣታቸው ላይ ስለዚህ በዚህ መልኩ ልናጠናክር ይገባልን ማለት ነው አቀራራችንን እናም አደርሶሳኒ አልሕሩፍ ልሂጃልሙረከባ ያቀራር ሁኔታ ይህን ይመስላል። እንግዲህ እዚጋ መጀመሪያ ላይ ያመጡልን ማለት ነው በተለይ ካፍፍካፍፍካፍ አሊፍ እነዚህ አሁን ተመሳሳይ ናቸው። ነገር ግን ያመጡበት ምክንያት አለ። ለምንድነው ቁርአን ውስጥ በዚህ መልኩ ይመጣሉ? ስለዚህ እወቃቸው፣ ሌላ ነገር እንዳይመስልህ እነዚሁ ፊደላቶች ናቸው ነው። ግልጽ ነው። እነዚሁ ፊደላቶች ናቸው። በዚህ መልኩ ከመጡም ይሄው ፊደል ስለሆነ በቁርአን ውስጥ ስለሚመጣ እወቀው ነው። አሁን ካፍ ለምሳሌ ባላምባ ካፍ ካፍ። አሁን ሁለተኛው ካፍ የመጀመሪያው ካፍ መጀመሪያ ላይ ወይንም ደግሞ በመካከል ውስጥ ከሚመጡት ነው። ለምሳሌ ይሄኛው ሁለተኛው ካፍ ደግሞ ምን ላይ የሚመጣ ነው? ወቅፍ ላይ የሚመጣ ካፍ ነው። በወቅፍ ላይ በዚህ መልኩ ነው ካፍ። እንግዲህ ቁርአን ውስጥ የሚቆመው ማለት ነው። ረብክ ለምሳሌ የሚለው ቦታ ላይ ካፍ፣ ይሄኛው ካፍ ነው የሚጠቀመው እና የአጻጻፍ ኸጥ ላይ ነው እንግዲህ። የኸጥን ሁኔታ ነው ፊደላቶች አንዱ ካንዱ ተያይዞ ሲጻፍ በምን መልኩ ይጻፋል የሚለውን እና በዚህም የትኛው ፊደልስ ነጥብ አለው የትኛው ፊደል ነጥብ የለው የሚለውን ያው ግልጽ በሆነ መልኩ የሚያስተምረን የሆነ የትምህርት ክፍል ነው ማለት ነው። እናም በደንብ ልላጤ ነው የሚገባ የሆነ ትምህርት ነው። ኢንሻላህ ልዩነቶችን መለየት አለብን ነው የፊደላቶችን ልዩነት ቅድም እንዳልኳቸው ማለት ነው። የመኻረጃቸውንም ቢሆን ከላይ ያላቸውን እንትኖች የነጥብ ልዩነት ከግርጌ በኩል ነው ወይስ ከላይ በኩል ነው ያላቸው።